ወይዘሮ ሜላት መንቃት ትችላለች። መጀመሪያ ስትነቃ ምናሴ ብላ ተጣርታለች፤ ሀና ደግሞ አላቅሽም አንቺ ማንሽ ሀና ማናት ብላ እየጠየቀች ትገኛለች። አቶ መስፍንንም ከየት ነው የመጣኸው መቼ ከሄድክበት ሀገር መጣህ ብላ ትጠይቃለች። ቤተሰቡ እንዳለ ግራ ተጋብቷል። ሰላምዬም በጣም ደስ ብሏት አያቷን ግራ ታጋባታለች። አያትየዋን እባክሽ ተይኝ እንድተኛበት ብለ ይላሉ። ወይዘሮ ባየሽ ምን መንቃቷን ስትሰማ እራሷን ስትታ እዛው በቃ ይህን መጨረሻ እንደዚህ ሆኖ ይቅር እያለች ትገኛለች። ሰላም ጤና ይስጥልን። ውድና እየተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዝትርፍ ይበልልን እያልን እና ሀገራችን ኢትዮጵያን ሰላም ፍቅር ያድርግልን እኛንም በስደት ያለነውን በሰላም ወደ ሀገራችን ይመልስልን እያልን ዛሬ ይዘንላችሁ የመጣነው ኖላዊ ድራማ ነው። ኖላዊ ድራማ እጅግ አጓጊ፣ አስተማሪ አጓጊም እየሆነ ቀጥሏል። ዛሬ ወይዘሮ ሜላት ከተኛችበት መንቃት ትችላለች። መጀመሪያ ስትነቃ ግን የተጣራችው ምናሴ ብላ ነበረ። ከዛም በኋላም ሁለቱም በታም ተደነጋግጠው ሀና እና ምናሴ እማዬ ነቃሽ እንዴ እያሉ እያወሩ ይገኛሉ። እሷም ደግሞ ምናሴ ብላ ስትለው እሷም አንቺ ደግሞ ማነሽ ምናምን ብላ ትጠይቃለች ማለት ነው ሀናን ሀና ስትጠይቃት እሷ በጣም ግራ ትጋባለች። ሀና ደግሞ ማናት እንደማየ ምን ሆነሻል፣ ምናም ብላ ትላለች። ሐኪም ቤት ነው ያለሽው፣ ምናም ብላ ትጠይቃታለች። ይነግሯታል ማለት ነው። ከዛም በኋላም ሀናም እንግዲህ ስቅስቅ ብላ ታቃለች። እስኪ በደንብ አርግሽኝ፣ እንዴት ነው የማታውቂኝ ብላ ትላለች። በቃ ምናሴ ምንም አትናገር፣ በቃ የሆነ ነገር ተፈጥሯል መሰለኝ ምናም ብላ ስትል እንግዲህ ግራ ትጋባና እነሱም በቃ የሚያዩትን ነገር ግራ ተጋብተው ምናሴ እና ሀና አንድ ላይ ቁጭ ብለው እያሉ እዚህ ደግሞ ሰላምዬ ለአያቷ እየነገረች ደስ ብሏት ዛሬ ህጄ ካላደርጉ ሂደን እንያት ከአባየ ጋር ብላ ስትላት አያትየዋ ደግሞ እምቢ ብለዋል ማለት ነው። አሁን ዶክተሯ ወደ ወይዘሮ ሜላት ትመጣለች። ትመጣና ነቅተሽ ስላየውሽ ደስ ብሎኛል ምናምን ብላ ትላት እና ዶክተር ግን የሆነ ነገር ሳይፈጠር አይቀርም ብላ ትላለች ሀና ማለት ነው። ከዛም በኋላ ስለ ወይዘሮ ሜላትን ይጠይቋታል። መቼ እንደዚህ እንደተደረገ፣ የት እንደነበረች፣ ምን እንደተፈጠረ። እሷ ግን ገና መኪና ገዝታ ምናምን ሀና ማነች ሰላም ስትጠጣ ምናምን ነገር ነው የምታስታውሰው። ምንም ነገር የምታስታውሰው የላትም ማለት ነው። ከዛም በኋላ መኪና ገዝቼ ወደ ቤት መጥቼ ነበረ። ከዛም በኋላ ቤት ነገር የተፈጠረ ነገር የለም። ሰላም ማታ ሰክራ መጣ። በጣም ተናዳ ነበረ አንቺን ብላ እያለች ትላለች። ምናሴም ደግሞ እማዬ ምንድን ነው የምታወሪው ብሎ ይላል፣ ምናሴ ማለት ነው። ምናሴም በጣም ደንግጧል ማለት ነው፣ በጣም ተደነጋግጧል። ምክንያቱም የሚሰሙትና የሚያዩትን ነገር ማለት ነው። ምንድነው የተፈጠረ ያለው ምናምን ስለው በቃ እኔም አልገባኝም ምናምን ብለው የሆነ ነገር እኔ እኳ አሁን በጣም ደህና ነኝ ብላ ትላለች ወይዘሮ ሜላት ማለት ነው። ልጆቹ ግን ግራ ተጋብተዋል። ሀና በጣም ታሳዝናለች፣ ዛሬም ማለት ነው፣ ችግሯና ፈተናዋ እያለቀ አይደለም። በጣም ታሳዝነው ጥግ ላይ ቁማ እየየዋን እያስነካች እያለ አቶ ኖላዊ ይመጣል ማለት ነው። አቶ ኖላዊ ሲመጡ አባቷ እየጠየቋት ማለት ነው፣ ምን ሆነሽ ነው ሀንዬ ምናምን ብለው ይሏታል ማለት ነው። እሷም እቅፍ አድርጋ አባቷን ታለቅሳለች። ምናትሽ እንዴት ናቸው ምናምን ብሎ ሲል እንዴ ደህና ናት ነቅታለች ብላ ትላለች። አለ እንኳን ደስ አለሽ ብሎ ይላታላት ኖላዊ ደስ ይላል ብለህ ነው እንዲ አባ ብላ ትላለች። ሰላም ማነቻናም። ከዛም እንዴት ደስ አይል ምናት ስነነቃች ደስ አይል ምናም ብሎ ብላ ትላለች። ከዛም በኋላ ምን ደስ ይላል ብለህ ነው አባዬ እነመከራ የጻፈው ነግዶ አያተርፍም አልክ ይላሉ አለች እና ከዛ እናቴ አላቅሽም አለችኝ ብላ እያለቀሰች ለአባቷ ትናገራለች አባትየውም አቶ ኖላዊ ሀያቼች ሴትዮ ደግሞ ምንድነው ችግር አበዛች ምናምን ነገር እስከ ዛሬው ድረስ አናምንም ብላ ስታሰቃየን ኖረች አሁን ደግሞ መረጃውን ካወቀች በኋላ ምን ልሁን ብላ ነው ምናምን ብለው ሲሉ የእሱ አይመስለኝም ችግሩ ብላ ትናዳለች ማንም እንትን ነው ከዛም በኋላ አናም እንግዲህ በጣም አባትዮ በጣም ይናደዳሉ አቶ ኖላዊ ማለት ነው አበዛቸው ባታውቅሽ ነው እንጂ እንደዚህ አይደለም ያሳደግኩሽ ምናምን ብለው ምናምን ብላ ይላሉ። እሷም ደግሞ ነገሩ እንደዛ አይመስለኝም እኔ ነገሩ ሳይሆን ለእግዚአብሔሩም ነ የተወኘ ብላ ትላለች። እናቴ ጠልታኝ ሳይሆን ትውስታዋን እረስታ ነው ምናምን ብላ ሀና ትናገራለች። ምን የምታስታውሰው ነገር የለም እኔንም ጭምር አታስታውስም ምናምን ብለው ይላሉ። አቶ ኖላዊም ደግሞ ምን ልሁን ብላ ምን ነክቷት ምናምን ይላሉ። እያሉ እያሉ እያሉ ሲያወሩም እሷም ደግሞ አባዬ የለፋንበት ሁሉ ውሃ በላው አሁን እስደከመኝ አባዬ የምንድክማ ላይ የምንልሁም በቃ አልቻልኩም ብላ ነው ውሀና የምታለቅሰው። አቶ ኖላዊን አቅፋ አባቷን ማለት ነው፣ ስቅ ስቅ ብለው ያለቃሉ፣ ታለቅሳለች። አባትየውም ደግሞ አንቺ እኮ ልጄ ጠንካራነሽን እንኳ ታስለቅሽ ብለ ያላሉ። በጣም በጣም ተሳዝ ማለት ነው። ሀና እናቷ ስላላወቀቻት ወይዘሮ ሜላት በጣም ከፍቷታል ማለት ነው። እንግዲህ ወይዘሮ ሜላትም ጭንቅላታቸውን ስለተመቱ ሁሉን ሁሉ ነገር ረስተዋል ማለት ግማሽ ፓርቱን የህይወታቸውን ግማሽ ፓርት ረስተውታል ማለት ነው። አሁን ሰላምዬና አቶ መስፍን ይመጣሉ ወደ ሐኪም ቤቱ። ሰላም እና አቶ መስፍን መጥተው ሰላምዬ እናቷን እቅፍ አድርጋ ትስማለች። ከዛም በኋላም ከአጠገቧ ቁጭ ትላለች። እናቴ ነቃሽልኝ አይደል እኔ እኮ በጣም ፈርቼ ነበረ ምናምን ብላ ትላለች መስፍን መቼ መጣህ ነው ብላ ትላለች ምንድን ነው ግልጽ አይደል እንደ ወደ ኢትዮጵያ መቼ መጣህ ነው ያልኩህ ብላ ታፈጥጣለች ማለት ነው ምንም አልገባኝም ብሎሴ ምናሴኔ የምንማይገቡ ነገላል ነገር አይደል እንደ የጠየኩት መቼ መጣህ ነው ያልኩህ ብላ ትላለች የተፈጠረ ነገር አለ እንዴ? የኔ ልጅ እያሉ አቶ መስፍንም ግራ ተጋብተዋል። ቤተሰቡ እንዳለ ግራ ተጋብተዋል ማለት ነው። ምንም ነገር ሊገባቸው አልቻለም። እሷ የምታወራው የስንት ጊዜውን ነው ምናሴ ምንድን ነው ብላ ትጠይቃለች። ሰላምዬ እኔም ግራ ገብቶኛል። ሰላም ብላ ትጠራና ማታ ጠጥተሽ ነበር አይደለም ወይ ብላ ትጠይቃለች ወይዘሮ ሜላ። በቃ የምንመጠት ነው ማዬ ምናምን ስትላት፣ ተይ እባክሽ፣ ቤቱን ለብቻውን አገኘሁት ብለሽ ስትጨፍሪበት ነው አይደለም ምታድሪው። እኔ እኮ መጠጥ ካቆምኩኝ ብዙ ጊዜ ሁኖኛል ብላ ትላለችም። ጠዋትማ እንደዛ ነው የምትይው፣ ማታ ሌላ ሰው ነው የምትይው ምናም ብለው እንግዲህ ግራታ ይጋባሉ። ከዛንም በኋላ ምናሴ በቃ ትያት እረፍት ታድርግ፣ ሀናም ትረፍት ታድርግ ብላለች ምናምን ምናሴ ምን ሁን አህል ምናምን ብዙ ካወራች ያማታል ብሎ ነው የሚለው። ምናሴም በጣም ግራ ተጋብተዋል ማለት ነው። ወይዘሮ ሜላት የምታወራው እንግዲህ የስንት ጊዜውን ነው። ቤተሰቡ ስንት ታሪክ ተቀይሮበታል። እሷ ግን ወደ ኋላ ሄዳ ብዙ ነገሮቿን እረስታለች። አቶ መስፍን እንደመጣ ረስታለች። እንግዲህ አሁን ያችን ማነው ጨረቃ ነው ማነው የምትባለው እሷንም ረስታታለች ማለት ነው። ሁሉን እረስታለች። ሀናን ረስታለች። ያረሳችው ነገር የለም ጥሩ ነገሮቿን ሁሉ ረስታቸዋለች። የምታስታውሳቸው መጀመሪያ ላይ የነበረችው መጥፎ ነገሮች ነው። እና ደግሞ አታማሪ ልጄ ብለው ይላሉ አቶ ኖላዊ እያለቀሰች እያለ በአማረረውስ ምንድነው ሁሉም የሆነው አታማሪ ብለው ይላሉ። ተመስገን ነው እንጂ፣ ሰው ባያሌው ታሞ ሲያማርሩትማ ይጨምራል ደግሞ እያሉ አቶ ኖላዊ አባቱ አባት ልጅቷን እያጽናኗት ይገኛሉ። እሷ ግን ር እያለች ነው እያለቀሰች ነው። ለምንድነው ነው የሚፈነትነኝ ለምንድ ነው ፈጣሪ የረሳኝ ብላ ታለቅሳለች። ጠንካራ አልነበርሽም ወይ ልጅ፣ ምን ሆነሻል? ምናም ብለው አቶ ኖላዊም ይቆጧታል። እሷም ደግሞ ጥንካሬ የዚህን ያክል ከሆነስ ቢቀርብኝ፣ ባልጠነክር ይሻለኛል ብላ ነው የምትለው ሀናም እና ታለቅሳለች ምናሴም ከጠገባቸው ካጠገባቸው ቁሞ ቁሟል ከዛም በኋላ ይቅርታ ባባ ግራ ገብቶኝ እኮ ሰላምታውን ሁሉ ረሳሁት ምናምን ብሎ ነው እና እስካሁን ድረስ እያለቀሰች ነው እንዲህ አባባ ብሎ ይላል ምናሴም ተይ ብላት መንቢያለች ምን ሆና ነው እንደዚህ የሚያስለቅሳት ምናምን ብለው ይላሉ እኔ ምን እንደተፈጠረ አላቅም እማዬ ሌላ ሰው ምናምን ሆናለች አባዬን ራሱ መቼ መጣህ ብላለች። መቼ እሱ ብቻ ሰላሜንም ሰካራን ብላለቻት እያለ ምናሴ እንግዲህ ሲነግራት ሀናን እያረጋገት ነው። ከዛ ሰላምዬ ምናንች ምናም ብላ ትላለች ትጠይቃለች። ሰላም ምናለቻት ምናም ብለው ስትል በቃ ልሄድን የምናም እናረጋግቻት ነው የመጣሁት ቢል ምናሴ፣ ሰላም ከተናደደች ልትናገር ትችላለች። እንዳይጣሉ እኔ ልሂድ ብላ እንግዲህ ሀና ወደ እህቷ እና ወደ እናቷ ሄዳለች። ምክንያቱም ሰላምዬ አሁን ያው እናቷ እንደዛ ብለው ሲሏት ሌላ ነገር እንዳትል ፈርታ ነው ማለት ነው። ምናሴ እንግዲህ አቶ ኖላዊን እንትን እያለ ይገኛል። ዶክተሯ አሁን ወደ ዶክተሯ አቶ መስፍንዬ ሄዱ ይገኛሉ። ምክንያቱም የተፈጠረውን ነገር ማወቅ የሚቻለው እሷ ጋ ላይ ነው እና የረሳችሁን የተፈጠረባትን ችግር ለማወቅ አቶ መስፍን ገብተዋል። ወደ ሐኪሟ ዶክተሯ ማለት ነው እንኳን ደስ ያለህ ብላ ትላለች። ግን አመሰግናለሁ፣ ግን ልክ ያልሆነ ነገር አለ ልበል ብለው ሲሉ አቶ መስፍን፣ የዚያን ያክል እኮ የከፋ ነገር ያለ አይደለም። ባለቤትህ የደረሰባት ጉዳት በተወሰነ መልኩ ትውስታዋን እረስታለች። ምናም ብላ ትላለች። ከዛም በኋላ መኪና የገዛችው መቼ እንደሆነ ታስታውሳለህ? ምናም ብሎ አንድ ዓመት ከስድስት ወር አካባቢ ይሆናል። ምናም ብሎ ትውስታዋን ያጣችው ከአንድ ዓመት ከስድስት ወር በኋላ ያለው ነው የመኪና ጊዜ፣ የመጨረሻ ጊዜ የምታስታውሰው መኪናውን ገዝታ እንደመ መስፈን ትነግራቸዋለች። አቶ መስፈንም ደግሞ በጣም ግራ ተጋብተዋል። ምን ላድርግ፣ ምንድን ነው መፈጠር ያለው እያሉ ምክንያቱም እናንተ በመጀመሪያ ደረጃ የሚያስደነግጥም የሚያስፈራም ብዙም የሚሰጣት ነገር ካለ እሱም ማድረግ አለባችሁ ብለው ይላሉ። ምክንያቱም ለምትደርጉላት ነገር ሁሉ ተጠንቀቁ ትውስታዋን ይመልሳል ብላችሁ የምታስብትን ሁሉ ነገር አድርጉ ብላ ትጠይቃ ይጠይቃሉ አቶ መስፍን። እሷም ደግሞ የምትወደው ቦታ ሊኖር ይችላል፣ አንዳንድ ነገር በቃ ማለት ነገር ነገሩ ከባድ እንደሚሆን ይገባኛል፣ ግን ነገሮችን ማስተካከል አለብን እያለች እንግዲህ ዶክተሯ ለአቶ መስፍን እየነገረቻቸው ነው የምትገኘው። አቶ መስፍን ግን ግራ ተጋብተዋል፣ ምክንያቱም ያው በቃ በመጀመሪያ ያ ነገር ተፈጠረ። አሁን ደግሞ እንደገና ከአንድ ዓመት ከስድስት ወር ወደ ኋላ ተመልሳ ያሉትን ነገሮች እንዳለ ወይዘሮ ሜላት እረስታለች ማለት ነው። እና ይሄ ነገር ትንሽ ይከብዳል ለራሷም። አሁን ብዙ ነገሮች በሕይወቷ ይቀየራሉ በእነሱም ላይ ይቀየራሉ። እንግዲህ አቶ መስፍን ጋር በፊት ተጣልተው ነበረ። አሁን ገና እንደመጣ ነው እንትን የምትለው ሰላምዬ ከእናቷ አጠገብ ቁጭ ብላ ምግብ ላምጣልሽ ምናምን ስትለ፣ እኔ እኔ እኮ ቆንጆ አድርጌ የሰራሁልሽ ምናምን ብላ ትላለች። አንቺ ነሽ እንዴ ኪችኑ ቆይ እንዴት አልጠፋብሽም ምናምን ብላ ትላታለች ወይዘሮ ሜላት። እንኳን አንቺ ኪችኑ ቤቱን እንኳን በቅጡ ታቂዋለሽ ምናምን ብላ እንግዲህ ወይዘሮ ሜላት ትጠይቃለች። ቤቱን እንኳን ወይ በደንብ ታቂያለች። ቆይ ምንድነው ነገሩ ብላ ትላለች። ሰላምዬም ግራ ተጋብታለች። አቶ ኖላዊ ይመጣሉ በመሀል ላይ ሲመጡ አባባ እንኳን እግዚአብሔር ለዚህ አበቃሽ ብለው ይሏታል። አመሰግናለሁ ብላ ትል እና ወይዘሮ ሜላት የሰውዬ ማን ነው ብላ ትጠይቀ። አታውቂያቸውም? ምን ስትል ባውቀው ምናምን ምናስጠየቀኝ ብሎ ብላ ትላለች። ሀና ሀና ደግሞ ማናት? ብላ ነው አሁን ምት። ቆይ ማሚ ምንድን ነው ጥያቄሽ? እንደ ህጻን ሆንሽ እኮ ምናምን ብሎ ሲሉ ለነገሩ ለእኔ ቅን መንሳይን ወርሽ ምናምን ብሎ ሲኖ ሀና ምናምን ማለት ይቻ አሁን የወጣችው ልጅ ናት። ለሊቱ ሁሉ እኮ እዚህ ኩርምት ብላ ነው እኮ ያደረችው ምናምን ብላ ትላለች። እንደማይና ክምሽ ብለው ደግሞ ምን አደረጉሽ ብላ ትላለች። ሰላም ማለት ነው። በመሀል ላይ አቶ መስፍን ይመጡና ዝም በይሏታል። ልትናገር ስትል ማለት ነው ከዛን ዝምታ ያሰኛትና አቶ መስፍን ሲቀመጡ አባዬ በጥያቄ አጣድፋ ልትገለኝ ነበር እኮ ምናምን። እሳቸው ማናቸዋል የሀና አባት ስላት ሀና ማናት አላለችኝም መሰለህ ምናምን ትላለች። ነገርሻት እንደ ምናምን ሲል እኔ እኔ ነገርሻት እንደ ምናምን ብሎ ይላታል። እሷም ደግሞ እኔ ልውጣ፣ አንተ ራስህ ንገራት ምናምን ብላ ትላለች ማለት ነው። እንግዲህ ይወጣሉ። ከዛማ በሉ እኔም ልውጣ መሰለኝ ምናምን ይሉና ቤቱን ክፍሉን ለቀው ነው የሚወጡት፣ ማለት ነው። ወይዘሮ ሜላት ግራ አጋብታለች። ሜሉዬ ዬ እንደዚህ ንቀት ብለሽ ስላየሁሽ በጣም ደስ ብሎኛል ምናምን ትላለች። እንግዲህ ሀና ደግሞ ዶክተሯ ጋር ሄዳ ትጠይቃለች ምናምን ትጠይቃለች። ያው ችግር እንደተፈጠረባት እና ብዙ ነገር እኔም ከዚህ በፊት ሰርቻለው ሰርቻለሁ እንደዚህ አይነት ሆስፒታሎች ላይ ሰርቻለሁ ትውስታዋን ያጣች ይመስለኛል ምናምን ብላ ትናገራለች ማለት ነው እንግዲህ ያው እንግዲህ እናት አንድ ትንከባከብ ነው የሚናገሩት አሁን እዚህ ጋር ደግሞ አያትየዋ ይገኛሉ አያትየዋ ቁጭ ብለው እያሉ አያትየዋ ወደ ሰላም ነው የሚደውሉት ወደ ሰላም ይደውሉና ሀን ሰላም ግራ ተጋብታለች በነገራችን

ትዛ አላለኝ ምናምን ብላ ስትላት እያዋም ደግሞ ምን ሆነሻል እማዬ? እኮ ጉድ አደረገች። ወይኔ ልጄ፣ ወይኔ ልጄ፣ አፈር በበላሁ ይላሉ ወይዘሮ አስቴር። ከዛም ሰላምም ምን ሆነሻል አስቴር ምናምን ትላት እና መንቀትም አነግታለች። አንቺ ሰካራም እንደምታወሪው ልጅሽም ልክ ስታይ እንደ አንቺ ሰካራም ነው እምትለኝ ምናምን ምናምናለች። ልጄ ምን ሆናለች ምናምን ብላ እማዬ፣ ምንም ነገር ማስታወሳችልም ምላ ስትላትን እኔም እኮ ግራ ገብቶኝ ነው አስቱ። ሀና ማን እንደሆነች አታቅም። አባዬ መቼ እንደመጣ አታቅም። እንዴ እኔን እንኳን መጠጥ እንደወተውኩኝ አታቅም። ብቻ ምን ልበልሽ እያለች እንግዲህ፣ ለአያቷ እየተናገረች ነው ምናምን ሐኪሞች ምና ነው ምናምን ማለት በቃ ግራ ተገብቷል። ሌላ ነገሯ ደህና ነው ምናምን ብለው ይላሉ ማለት ነው እንግዲህ አሁን ተኝታለች። አሁን ስትነቃ ደግሞ የሚፈጠረውን ነገር እናያለን ብላ ትገኛለች። ሰላምዬ ግራ ተጋብቷል እንዳለ ሰላሚ በጣም ተሳዝነው ማለት ነው። ወይ ጉድ ሌላ ጣጣ ደግሞ ሌላ ችግር ተፈጠረ ማለት ነው። እንግዲህ ያው አሁንም ድረስ ከፍ ዝቅ እያደረገች ነው ሜላት። መኪናውን የገዛውት መቼ ነበር? ጥር 24 ብላ ትላለች። አንድ ሳምንት እዚህ ከቆየው ደግሞ የካቲት አንድ ማለት ነው። ምን ሆነ ያህል እንግዲህ 2016 ነው ምናምን ትላለች ሜሉ ነው ዶክተሮች እንዳሉት ነው ማለት ነው ምናምን ዶክተሮች እንዳሉት የተወሰነ ትውስታዎች ረስተሻል፣ ምናምን አሁን 2017 እኮ ነው። የተወሰኑ ቀናት ኖች ናቸው የቀሩት ወደ ድሮ ትውስታሽ ትመለሻለሽ፣ አይዞሽ እሺ ምናምን ትላለች። እኔ እንደ አልተሳሳትኩኝ እርግጠኛ ነኝ መስሎ እንደምታወራው ምናምን ብላ እንግዲህ ትቆጣለች፣ ወይዘሮ ሜላት ማለት ነው። አሁን ግራ የገባ ነገር ነው ቤቱ በአንድ ሳምንት ሁለት ዓመት ይሸኛ ምራል ምናምን ብላ እንግዲህ ትላለች። አንቺ ተረጋጊ፣ ሁሉም ይስተካከላል እያላት ነው የሚገኘው። በጣም ያሳዝን ነገር ነው። አቶ ኖላዊ ቤታቸው ኩርምት ብለው እያለቀሱ ነው ፈጣሪን እየጠየቁት የሚገኙ አባቴ አባቴ ልበለን እስኪ አደራህን አታሳፍረኝ በደሌን አውቀዋለሁ፣ ይቅር በለኝ እያሉ ስቅስቅ እያሉ ያለቅሳሉ። ወደ ፈጣሪያቸው ማለት ነው። ለልጃቸው ጸሎት እያደረጉላት ነው። ልጃቸውን እንግዲህ ሀና እንዳትጎዳባቸው በጣም ተጨንቀዋል ማለት ነው። በጣም ያሳዝናሉ። እውነት ለመናገር በጣም ነው የሚያሳዝኑት። አቶ ኖላዊ ስቅስቅ ብለው እያለቀሱ ነው የሚገኙት። በጣም ያሳዝናሉ። ቅርብ ለኝ እያሉ እንግዲህ በባዶ ቤት እያለቀሱ ነው የሚገኙት። አሁንም ሀና እና አቶ መስፍን እዛው ኩርምት እንዳሉ እንደተኙ ነው። ከዛ በቃ ወይዘሮ ሚላት የምታፈጠው ሀና ላይ ነው። ይች ልጅ ደግሞ እኮ ስታምር ማናት ግን እንዴት ያለችው ቆንጅዬ ናት። ምን አድርጌላት ነው የዚህን ያክል የምትንከባከበኝ? ምናምን ስታሳዝን እያለች እንግዲህ ለብቻዋ በሀሳቧ የሄደች እየመጣች ነው። እዚህ አልጋ እንኳን ለብቻዋ ኩርምት ብላ ያደረችው ምናምን ብላ ትላለች። በመሀል ላይ አቶ መስፍን ይነቃሉ ማለት ነው። መስፍን ቀሰቀስኩህ ምናምን ብላ ትላለች። ወይዘሮ ሜላት አልቀሰቀሽኝም እኮ አተኝም እንዴ ምናምን፣ የዚች ነገር ልጅ ግራ ገብቶኝ እኮ ነው ምናምን ብላ ትላለች። የማን ሀና ምናምን ብለው ላ እስኪ ተመልከታት፣ አታሳዝንህም? እዚህ አልጋ ላይ ኩርምት ምት ብላ እንቅልፍ ወስዷት አለ እያለች እንግዲህ ትናገራለች ሰሞኑን እኮ እንቅልፍ የሚባል ነገር አልተኘችም እኮ። ይኸው ይች እዚሁ አንች ላይ ኩርምት ብላ እኮ ነው የከረመችው፣ ምናምን ብላ ትላለች። መስፍን ትላለች አቤት ምናምን ብሎ ይላት እና እቺ ልጅ ግን ማናት ምናምን ብላ ስትጠይቅ፣ ከዛም በኋላ አሁን አይደለም ቤት ስትሄጂ ነው የምነግርሽ እንደዚህ እንቅልፍ ወስዷት አታሳዝንሽም ምናምን ይውላል እና አሳዝናኝማ እኮ ነው ማንነቷን የጠየቁኝ ያለሁኝ። አሁን ብዙ ካወራን እንቀሰቅሳት አለን። ስለዚህ ቤት ስትሄጅ ልነግርሻለሁ ምናምን ብሎ ይላት እና አቶ መስፍን ተኝ ምናምን የሉ ይሏታል። ብዙ መጨነቅ የለብሽ ምናምን ይሏት እና ወይዘሮ ሜላትም ይተኝ ትተኛለች። አቶ መስፍንም እዛው ከጠገቧ ሀና እንደተኛች ናት። ኩርምት ብላ ከእናቷ ጋር ነው ያለችው። ያው እንግዲህ እናቷ ከሐኪም ቤት ከገባች እስከዛሬ ድረስ ሀኪም ቤት ማር ወጣችን። እዛውም እንዲሁም ዛሬ ታርጋቱ ጫፍ ላይ ቁጭ ብላ ተኝታለች። ሌላ ጊዜ እንደምናያት እንግዲህ መሬት ላይ ነበር የምተኛው እና የምታድር የነበረው በጣም ታሳዝናለች። በጣም ነው የምታሳዝነው። ሀንዬ መቼም ያው በፈተና ላይ ብዙ ነገር መልካም ይገኛል። አሁን ወይዘሮ ባየሽ እናገኛታለን። ወይዘሮ ባየሽ የችግሩ ሁሉ እንትን እሷ ነች እና ስልክ ትደውላለች የሆነ ግንብ ስር ቁማ ከዛም በኋላ እንዴት አደርሽ ሰላምዬ ምናምን ብላት ትላትና ምን ነው እስካሁን ተኝተሽ ነው እንዴ ምናምን ብላት ትላለች። እና አንቺ ደልቶሻል እናቴ እስከዚህ ድረስ ትተኛለሽ ምናምን፣ ምን ነው አንቺ አስቀናሽ አንቺ አይደለሽ የምታኖሪው ምናምን ምናምን በነገራት ፈልጊ፣ በጠዋቱ እናትሽ እንዴት እንደሆነች ጠይቅሽ ብዬ ነው ምናምን ስትላት፣ አዎ ደህና ናት፣ አሁን ደህና ናት፣ አሁን ራሷን ከሳተች ነቅታለች፣ ምን ትልና እንግዲህ ነቅታለች ምናምን ትልና ስልኩን ስንድልና ከጥግ ይዛ ትቀመጣለች። በቃ ይህን ይህን መጨረሻ አናም ትጠውድና ትደውላ ትነግራለች። በቃ ከዛም በኋላ ያው ደግሞ ትውስታዋን እንደረሳችም ትነግራታለች። ደስ ይላታል በጣም ነው እንትምትለው ማለት ነው ደስ የሚላት ወይዘሮ ባየሽ አሁንም ትውስታዋን ስለረሳች ግን ያው አንድ ቀን መመለሱ አይቀርም ማለት ነው። አቶ ኖላዊ በጣም ያሳዝናሉ። ጸሎት ቦታ ሄደው ተንበርክከው ፈጣሪያቸውን እየለመኑት ይገኛሉ ለልጃቸው ማለት ነው። እኔ ስለምን እንደማድርህ ኃጢአት እንዲበዛ አድርግ እባክህ፣ በቃሽ በላት እባክህ፣ ራራላት እባክህን፣ የተጠማችውን የቤተሰብ ፍቅር ስጣት። እባክህን በልጅነቷ አቅሟ የወደቀችውን አንሳላት፣ ከዚህ በላይ የመሸከም አቅም የላትም። እባክህን ራራላት፣ እባክህን ድረስላት እያሉ እኔም በስንፍና የተናገርኩትን ያጠፋውትን ይቅር በለኝ ወይም አምላኬ እያሉ የሰራውትን ኃጢአት በደልና ከሆነ እንደዚህ ከሚያሰቃየን እንደዚህ ብሎ አለቅ ብሎ የሚያንከራትተን እኔ ከሞት እኔ ከሞቱት እስከ ሕይወት በላይ ሁኜ ከምኖር በቃ በጣም የሚያሳዝኑ ብዙ ነገር እያሉ ጸሎት ያደርጋሉ። አቶ ኖላዊ ማለት ነው። አቶ ኖላዊ፣ አቶ ኖላዊ በጣም ያሳዝናሉ ማለት ነው። አሁን በደንብ እየጠነቀረላት እየሆነ እንደሆነ ዶክተሮች የነገሯት አቶ መስፍን እና ሃና ዶክተር ዋጋ ነበሩ። ያው እንግዲህ ወይዘሮ ሜላት መውጣት እንደምችል እየተናገረች ትገኛለች። አባትዮ ግን አባየ ግን ደሊታለ እኛ አማ አይደለም ምናምን እያለች ነው። እንግዲህ ወይዘሮ ሜላት ወደ ቤቷ ተመልሳለች። መታ ትመለስ ነው። አሁን ወይዘሮ ባዩሽ መጣ ብዙ ነገር ተናገረች። እኔና ሰላም እናስታ እኔን ስራ ስታኛለች ምናምን ብላ ትላለች። እንግዲህ እንኳን አንቺን እንኳን እንኳን አንቺን ሰላምና ምናሴን አልረሳችም እኔ እረስታ ያለኝ ምናምን ስትል፣ እንዴት ትረሳሻለች መርጣ ነው እንደምታስታውሰው እያለች ነው እንግዲህ። አሁን እኮ ደህናናት ቤት እየመጣች ነው ምናምን፣ ከን ከአባዬ ጋ ከሀና ጋ እየመጡ ነው። እንደዚህማ ከሆነ ሳይመጡ ልሄድ ምናምን ትላለች። የምጡና እንግዲህ አማሰም ሌላ ከመጣች ደግሞ ከአታስወጣኝም፣ የምሄድበት ቦታ አለኝ፣ ባይሆን ከሄድኩበት ከተመለስኩ ይመጣለሁ ምናምን ብላ ቻው ብላ ምናሴን ትወጣለች ማለት ነው እንግዲህ ስራዋና ተንኮሏን ስለምታቅ፣ ያደረገችው ነገር ክፋቷን ስለምታቅ በጣም እቺ ተንከሴስ ስትመጣማ እዚህ ቁጭ አልጠብቃትም ወንዴት እያለች እንግዲህ ጎን ትላል። ልዋረድ እንዲህ በገዛጀ እያለች ነው የምትገኘው። አዎ ስራሽ መቼም አዋርሽ በደንቤ በደምብ ሳላረጋግጠ ስሽ ቤት ድርሻ አልልም ብላለች። ወይዘሮ ሜላ ካኪ እንዴት ወጣ! ወደ ቤቷ መታለች። ሰላም ጤና ይስጥልን በያላችሁ በሰላማችሁ ብዝት ትርፍ ይበልልን። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ